ከ3500 ዶላር ሽልማት ስላለው ነው የቪዲዮ ቀደም የምሰራላችሁ ያዘጋጀል ነው። በጣም በሚገርም ሁኔታ ኦኬክስ ነው እና ኦኬክስ ማለት አንድ ትልቅ ኤክስቼንጅ ሆኖ ነው ክሪፕቶን ትሬድ እናደርግበት ስፖት ሊሆን ይችላል እንዲሁም ደግሞ ፊቸር ማለት ነው። በተጨማሪም ደግሞ ከዚህፍት ኔ ፕሮፊት ያደረኩትን ደግሞ በኦኬክስ ላይ ፖስት አድርጌላችሁ ነበር ና ወደ 900 ዶላር አካባቢ ከዚህፍት ናሳይቻችኋሉ ማለት ነው። እያንዳንዱ ኤቨር ዲቴል አሳያችኋለሁ በጨማሪም ደግሞ እንዴት መመዝገብ ትቻላችሁ እንዴት ማካሄድ ትቻላችሁ በጨማሪም ደግሞ እንዴት ነው ደግሞ ወደኛ ቻሌንጅ መቀላቀል ትቻላችሁ የሚለውን አሳያችኋለሁ ማለት ነው ምክንያቱም ከ20 ዶላር ወደ 200 የምንሄደው አሁን ወደ 45 ወይ ደግሞ ወደ 60 አካባቢ ገብተናል ማለት ነው ምክንያቱም ሁሉም ሰዎች በአንድ ጊዜ ትሬድ ላይገቡ ስለሚችሉ በአማካይ 40 እስከ 60 ዶላር አካባቢ ደርሰናል ማለት ነው አሁንም እንሄደዋለን ተጨማሪ ፕሮፊት ሲኖር ደግሞ ለእናንተ አሳውቃችኋለሁ ማለት ነው አንዳንድ ሰዎች ግን ከ300 እስከ 400 ፐርሰንት አካባቢ ፕሮፊት እያገኙ ይገኛሉ ማለት ነው ከቻሌንጃችን መቀላቀል ትፈልግ ካላችሁ አሁን ከዚህ የምትመለከቱት ቴሌግራም ቻናላችን መቀላቀል ችላችሁ ማለት ነው። ኤክስቼንጆች ለአዳዲስ ተጠቃሚዎች አዳዲስ የሆነ ሽልማት በሚያዘጋጁበት እነዚህ ነገሮች ሲሳተፍን ለቴል የሚሆናን ገንዘብ ማግኘት እንችላለን ማለት ነው። ፉል ዲቴል ያሳያችኋለሁ። በደንብ ተከታተሉኝ። ሰብስክራይብ ማድረግ እንዳይረሳ። በቀጥታ ወደ ሀሳባችን እንሄዳለን። በዚህ ሳምንት አብዛኛው ማርኬት በጣም እየተሻሻለ ነበርና በዚህ ምክንያት አሁን ብትመለከቱት ወደ 900 ዶላር። በተጨማሪም ደግሞ ከቻለንጅ ቲሙ አባላት ጋር ሆነን ደግሞ በአብዛኛው ወይም ባልደረጃ ማለት ነው ከ80 ፐርሰንት አካባቢ ካሉት ሜምበሮቻችን ጋር ፕሮፊት እያገኝ እንገኛለን ማለት ነው። ማርኬቱ አሪፍ ነበርና ይህም ምክንያት ማድረግ ደግሞ ከሜይ 12 እስከ ሜይ 30 እስካሳ ድረስ ኦኬክስ ያዘጋጀው ካምፔን አለ ማለት ነው። ይሄ ካምፔን የሚመስላችሁ ለፊውቸር ትሬደሮች ሽልማት የሚዘጋጅበት ነው ማለት ነው። ሶስት አይነት መስፈርቶች አሉ። ከሶስቱ እናንተ የምታሸንፉት መርጣችሁ መግባት ትችላላችሁ ማለት ነው። አንደኛ እዚህ ላይ እያየሁ ነገራችሁ ማለት ነው። አንደኛ ኦኬክስ ላይ የመጀመሪያችሁን ትሬድ ለምታደርጉ ሰዎች ለእያንዳንዳችሁ የ5 5 ዶላር ሽልማት ትቀበላላችሁ ማለት ነው። ከአምሳ 50 እስከ 100 ዶላር ከገባችሁበት ማለት ነው። ይሄ ደግሞ ለእኛ ትልቅና አሪፍ የሆነ ቻንስ ነው ማለት ነው። ምክንያቱም ተጨማሪ 5 ዶላር ማለት ተጨማሪ ላይክ ለስቶፕ ሎሳችን ምንጠቀምባት 5 ዶላር አድርገን መጠቀም ይችላለን ማለት ነው። ሪስክ እናደረጋት 5 ዶላር አድርገን እኛ ግን በ50 ወይም ደግሞ መቶ አካባቢ ባሉት ከ50 እስከ መቶ ባሉት ትሬድ ማድረግ እንችላለን። ሁለተኛ መስፈርት ደግሞ መሰላችሁ ቶፕ ሀያ ሆናችሁ ለሚጨርሱ ቀጥታ ወደ ሁለት ሺ ዶላር ሽልማት ወዳለው ትገባላችሁ ማለት ነው። ሁለት ሺ ዶላር ወዳለው ሽልማት በምትገቡበት ሰዓት ቢያንስ በትንሹ ለአንዳችሁ መቶ ዶላር ሊደረሳችሁ ይችላል ማለት ነው። ቢያንስ በትንሹ ነው የምላችሁ። ስለዚህ ይሄ ደግሞ ለእኛ አሁንም በጣም በጣም ትልቅ እድል ነው። እንዲሁም መጨማሪ ደግሞ ይሄ ነገር እንዴት እናሳካው እንችላለን ካላችሁ ደግሞ አሁን እያስኬድ ነው የምንገኘው ከሀያ ወደ ሁለት መቶ ዶላር ያለው ቻሌንጅ አለ ማለት ነው። ያን ሲጠናቀቅ ደግሞ በዚህ ቻሌንጅ ደግሞ እንገባበታለን ማለት ነው። ምክንያቱም ከሀያ ወደ ሁለት መቶ ዶላር ያለውን ቻሌንጅ ኦልሞስት አሁን ወደ 60 ና 70 እየገባ እንገኛለን። ምክንያቱም ከ4ባ ወደ 6 ነበር። ዛሬም ደግሞ ትሬድ ስምንገባ እናሳድገዋለን ማለት ነው። ስለዚህ ያን ነገሮች ስላሉ ለማንኛው ግን ሙሉ ፉል መረጃውንም የዚህንም ቢሆን ማለት ነው ቴሌግራም ላይ ስማስቀምጥላችሁ፣ ቴሌግራም ላይ መቀላቀላችሁ እንዳይረሳ ማለት ነው። ከ60 ምናምን ሺህ በላይ ሜምበር ስላለ እዛ ላይም ሸር ሰማድረግላችሁ ማለት ነው። ያልገባችሁ ነገር ካለም ደግሞ ቲክቶክ ላይም ፖስት ለማድረገው፣ ቲክቶክ ላይ መከታተል ቻላችሁ ማለት ነው። ሶስተኛው መስፈርት ግን ለእኛ ሀገር ላይ ሆን ይችላል ነገር ግን አንዳንድ ደግሞ አሪፍ ልጆች ካላችሁ ደግሞ በዚህ ድል ደግሞ ልጠቀሙበት ቻላችሁ። በደንብ ነገራችኋለሁ፣ ተከታተሉኝ። ሶስተኛው ደግሞ ለአፍሪካ ተጠቃሚዎች 50 ኬ ቮሊዩም ከገባችሁ ወይም ደግሞ 15 ኬ ቮሊዩም ከገባችሁ፣ ይሄ ነገር ለእናንተ ምን ይሆንላችኋል ማለት ነው። ከአፍሪካ ቪአይፒ ቻናል በኦኬክስ በኩል በተዘጋጀው የምትገባላችሁ ማለት ነው። ይሄ የሚጠቅማችሁ ለኤክስክሉሲቭ ካምፔን፣ በተጨማሪም ደግሞ ከማንም ተጠቃሚዎች ቀድማችሁ ለእናንተ አሪፍ አሪፍ እድል ሲኖረው ለእናንተ ይነገራችኋል ማለት ነው። በተጨማሪም ደግሞ ክሪፕቶ ትሬዲንግ ላይ አብዛኞቻችሁ ታውቁታላችሁ፣ እያልጠራጠርም ይሄ የሚመሰላችሁ ቀድማችሁ ዜና ስታገኙ ምን ያክል ልትጠቀሙ እንደምችሉ አስቡት። ማለትም ለምሳሌ ያክል ሎንግ ልትሉ ከሆነ ቀድማችሁ ዜና ካገኛችሁ ያንን ነገር በጣም የሚያድግ ከሆነ ትርፋማ ትሆናላችሁ። በተቃራኒ ሾርት የምትሉ ከሆነ ስፖርት የምትገቡ ከሆነ ቀድሞ ዜና ማግኘት ምን ጠቀሜታ እንዳለው ማወቅ ትችላላችሁና ሶ ይሄ ነገር እንዳለው አጠቃላይ እንዴት ነው ጆ የምናደርገው ካላችሁ አሁን ከዲስክሪፕሽን ላይ አስቀመጥኩላችሁ ሊንክ አለ ማለት ነው። ያንን ሊንክ የምትነኩበት ሰዓት ወዲያውኑ ወደ ቻናሉ ጆይን አደርጋችኋል ማለት ነው። በመቀጠልም ወደ ኦኬክስ ከወሰዳችኋል፣ በቴሌግራም መጀመሪያ ደረጃ ጆይን እንድታደርጉ ያደርጋችኋል። ምክንያቱም ቻሌንጁ ሲካሄድ እያንዳንዱ መረጃ እንዲደርሳችሁ ማለት ነው። በመቀጠልም ትዊተር ጆይን ታደርጋላችሁ። በመቀጠልም ደግሞ አካውንታችሁ ትሬድ የምታደርጉበት ካለ ራሱ ኳሊፋይ ብሎ ይጽፍላችሁና ወደ ቻሌንጁ ይቀላቅላችኋል ማለት ነው። ስለዚህ የራሳችሁ ማይንድ ሴት ተጠቀማችሁ ወይም ደግሞ ከኛ ጋር ከቻሌንጅ ቲሙ ጋር ሆናችሁም ከፈለጋችሁ የራሳችሁ ማይንድ ሴት እየተጠቀምን ዛሬ ትሬድ ያደርግን እንቅስቃሴ ውስጥ እንገባለን ማለት ነው። ይሄኔ ከሚጠቅማችሁ ከሆነ ለብዙዎቻችሁ ጓደኞቻችሁ ሸር አርጉላችሁ ማለት ነው። ምክንያቱም ከዚህ ሽልማት እናንተ እንዳያልፋችሁ ወይም ድሉ ተካፋይ እንድትሆኑ ማለት ነው። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ እያንዳንዱ ወገ ለእናንተ ለመናገር ዝግጁ ነኝ ማለት ነው። ቪዲዮ ከጠቀማችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ይመቻችሁ ቲክቶክ ላይም ደግሞ በአጭር መልኩ አድርጌ ያቀርብላችኋለሁ።